ሰላም ሰላም ዩቱብ ቤተሰቦቼ እንደምናቸው ሰላም ናቸው። በያላችሁበት ሰላምና ጤና እመኝላቸዋለሁ። የዛሬ ጥቅምት አምስት 2018 ዓ.ም የተለያዩ ሶስት መረጃዎችን እንደሚከተለው አካፍላቸዋለሁ። ይህንን ቪዲዮ እስከ መጨረሻው ሰብስክራይብ፣ ሼር፣ ኮሜንትና ላይክ እያደረጋችሁ እንድትከታተሉ ጋብዛለሁ። እንግዲህ እነዚህ ሶስት መረጃዎች የመጀመሪያው የኬንያ ጉምቱ ፖለቲከኛ የነበሩት ራይላ ኦዲንጋ ህልፈት ህይወትን ይመለከታል። በሁለተኛ ደረጃ ዛሬም በመቀሌ ተባብሶ የቀጠለውን አመጽ አቀርብላችኋለሁ በሶስተኛ ደረጃ በመጨረሻ የሐዋላ ምንዛሬ አሁን ከሰዓት በኋላ በከፍተኛ ደረጃ መቀነሱን የሚገልጽ ነው። እነዚህ ሶስት መረጃዎች በቅደም ተከተል እንደሚከተለው አቀርብላችኋለሁ። ወደ መጀመሪያው መረጃ ሲሄድ የኬንያው ቀድሞው ጠቅላይ ሚኒስትር ራይላ ኦዲንጋ ህንድ አገር በህክምና ሲረዱ ቆይቶ በ80 ዓመታቸው ከዚህ ዓለም በሞት ተለይተዋል። ራይላ ኦዲንጋ ለኬንያ ፕሬዚደንትነት አምስት ጊዜ እጩ ሆነው ቢቀርቡም አልተሳካላቸውም። በተጨማሪ በቅርቡ ለአፍሪካ ህብረት ኮሚሽን ሊቀመንበርነት ቦታ ቢወዳደሩም ማሸነፍ ሳይችሉ ቀርተዋል። ለረጅም ዓመታት በፖለቲካ ውስጥ የቆዩት ኦዲንጋ በኬንያ የበዛ ድጋፍ ያላቸው ሲሆን የኦሬንጅ ዴሞክራሲ ሙቭመንት መሪ ነበሩ። ለዴሞክራሲ ለመድበለ ፓርቲ ስርዓት ከህገ መንግስት ሪፎርም በመታገል ይታወቃሉ። ከዚሁ ጋር በተያያዘ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በራይላ ኦዲንጋ ህልፈት የተሰማቸውን አዘን በኢትዮጵያ ሕዝብ ስም ገልጸዋል። ወደ ሌላ መረጃ ስንሄድ ወደ መቀሌ የሚያመሩ መንገዶች ዛሬም ለሁለተኛ ቀን በሁለት አቅጣጫ በትግራይ ኃይል ሰልፈኞች ተዘግተዋል። የተዘጉ መንገዶች በትግራይ ምስራቃዊ ዞን ከመቅሌ በ35 ኪሎ ሜትር ርቀት በምትገኘው የአጉላ ከተማ በድባዊ ዞን ከመቅሌ 100 ኪሎ ሜትር አካባቢ በሚርቀው በመሆኒ ከተማ መሆኑ ቲክቫ ኢትዮጵያ የመቅሌ ቤተሰብ መረጃ ደርሶታል በተጨማሪ በሰሜን ምዕራብ ዞን ወደ እንደ ስላሴ ሽሬ ከተማ የሚወስደው መንገድ ከከተማ 20 ኪሎ ሜትር ርቀት በሚገኘው እንደ ባቡን ከተማም በሰልፈኞች ተዘግቷል። ሰልፈኞች ጥቅምት 3 2018 ዓ ም ከመቀሌ ከተማ ወደ አሉል አባ ነጋ አውሮፕላን ማረፊያ የሚወስደው ዋና መንገድ ዘግተው ውለው በዚያው ቀን ምሽት ከጊዜ አስተዳደሩ ፕሬዚዳንት ሌተና ጀነራል ታደሰ ወረደ ጋር ተወያይተው ጥያቄያቸው ልክ እንደሆነ እና በየደረጃው ይመለሳል የሚል መልስ ነው ተሰጥቷቸው ነበር። ወደ መጨረሻ መረጃ ሲሄድ ዛሬ ያስደነቀኝን መረጃ እንደሚከተለው አካፍላችኋለሁ። የዛሬ ጥቅምት አምስት 2018 ዓ.ም የተመረጡ ሀገራትን የባንኮች የተለያዩ የጥቁር ገበያ ምንዛሬ መረጃዎችን አቀርብላችኋለሁ። እንግዲህ ጠዋት አንድ የአሜሪካ ዶላር 172 ብር አካባቢ ነበር እየተመነዘረ የነበረው። አሁን ከሰዓት በኋላ በሚያስደንቅ ሁኔታ አንድ የአሜሪካ ዶላር በ158 ብር ከ92 ሳንቲም እየተዘረዘረ ይገኛል። ይህም ደግሞ በጣም ወርዶ ነው የሚገኘው። ያ ማለት 100 የአሜሪካ ዶላር በ15892 ብር እየተመነዘረ ይገኛል። እንግዲህ በ100 የአሜሪካ ዶላር ወደ 200 ብር ነው ቅናሽ ያሳየው፣ በአንድ በጠዋትና በከሰዓት ባለውም ልዩነት መካከል ማለት ነው። ይህ እንግዲህ የሚያመለክተው ምናልባት ሰሞኑን ብሔራዊ ባንክ ለተለያዩ በጨረታ ያቀረበው ዶላር ለዛም ተጽዕኖ ሊሆን ይችላል። እንግዲህ ይሄ ሌላ ኢኮኖሚ ትንታኔ የሚያስፈልገው ነው። አንድ ኢሮ ደግሞ በዛሬ ሁለት እንግዲህ በ186 ብር ከ03 ሳንቲም እየተመነዘረ ይገኛል። ያ ማለት 100 ዩሮ በ18603 ብር እየተዘረዘረ ይገኛል። ይህ እንግዲህ በጥቁር ገበያ ነው። አንድ ስዊስ ፍራንክ በ199 ብር ከ86 ሳንቲም እየተመነዘረ ይገኛል። አንድ መቶ ስዊስ ፍራንክ ደግሞ 19986 ብር እየተዘረዘረ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 113 ብር ከ92 ሳንቲም እየተዘረዘረ ይገኛል የካናዳ ዶላር ይገኛል። አንድ ፓውንድ ስተርሊንግ 213 ብር ከ40 ሳንቲም ሲመነዘር 100 የፓውንድ ስተርሊንጉ ደግሞ ወደ 21340 ብር እየተመነዘረ ይገኛል። አንድ የዩናይትድ ላሪ ነሪ ድራም ደግሞ በ43 ብር 48 ሳንቲም ሲመነዘር አንድ መቶ የዩናይትድ አረብ ኤምሬት ድራሙ ደግሞ በ4348 ብር እየተመነዘረ ይገኛል። አንድ የኦማኒ ሪያል በጥቁር ገበያ 418 ብር ከ34 ሳንቲም ሲመነዘር አንድ መቶ የኦማኒ ሪያል ደግሞ በ41534 ብር እየተመነዘረ ይገኛል። አንድ ባህሬን ዲናር በጥቁር ገበያ 423 ብር ከ73 ሳንቲም ሲመነዘር አንድ መቶ የባህሬን ዲናሩ ደግሞ 42373 ብር እየተመነዘረ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 42 ብር ከ38 ሳንቲም ሲመነዘር አንድ መቶ ሳውዲ ሪያል ደግሞ 4258 ብር እየተመነዘረ ይገኛል። ይህን ምንዛሬ እንግዲህ ያቀረብኩላችሁ ኩላችሁ ጠዋትና አሁን ያለው ልዩነት ከፍተኛ በመሆኑ ምንዛሬ እንግዲህ በጣም ቀንሷል ማለት ነው። በተለይ የአሜሪካ ዶላር እንደገለጽኩላችሁ በጣም ቀንሷል። እንግዲህ ከዚህ ጋር ቅድም ከገለጽኩት መረጃ ወይም ምክንያት ጋር ብሔራዊ ባንክ ሰሞኑን እንግዲህ ባወጣው የዶላር ለተለያዩ ባንኮች የዶላር ጨረታ አቅርቦ ነበረ። ይሄ እንግዲህ ተጽዕኖ ሊያመጣበት ይችላል፣ በብላክ ማርኬቱ ላይ ለጊዜው ሊሆን ይችላል። ይሄ ራሱ የቻለ ኢኮኖሚ ትንታኔ የሚያስፈልገው ነው። የቱ ቤተሰቦቼ የዛሬ መረጃዎች ይህን ይመስላሉ። እንግዲህ በሌላ ታይትል ወይም ደግሞ በሌላ ርዕስ እስከምንገናኝ በሎ በያላችሁበት ሰላምና ጤና መኝላችኋለሁ። ሰላሙኑ